ዛሬ ለመዳን አንድ ሰው የክርስቶስ ቤዛነት አድኖኛል ሲል ግዴታ ከክርስቶስ ሞትና ትንሣኤ ጋር የሚተባበሩ በምስጢራት የቤተ ክርስቲያን ነው። በተለይ በዋናነት ጥምቀትና ቁርባን ዕለት አርብ የተሰጠት ልዩ ስጦታዎቻችን ናቸው። ቅዱስ ጳውሎስ ቆላሲስ መልእክት ምዕራፍ ሁለት ቁጥር 12 ላይ በጥምቀት ከክርስቶስ ጋር ተቀብራችኋል ይላል። አሁን በደንብ አስተውል። ካህኑ በ40ና በ80 ቀን ሲያጠምቅ በስመ ስላሴ ሲያጠብ ሶስት ጊዜ ብቅ ጥልቅ አድርጎ በምን ውስጥ ያውጠው ይላል? ቀኖና ቤተክርስቲያን በውሃ ውስጥ ያውጠው ይላል። እርቃኑም በመቃብር የገባ የክርስቶስ ምሳሌነት አለ። ያ ሕፃን ልጅ ከክርስቶስ ጋር ነው እየተባበረ ያለው። ሶስት ጊዜ ብቅ ጥልቅ ማለቱ ሶስት ማል ሶስት ሌሊት በመቃብር የቆየ የክርስቶስ ሞትና ትንሣኤ ምሳሌነት አለ። ታዲያ በሶስተኛው ብቅ አድርጎ ወደ ላይ ያወጣዋል። ከዛ ነጭ ልብስ እንዲያለብሱት ያደርጋል። ያ ምንድን ነው ምሳሌው? ክርስቶስ በመቃብር ሞቶ አልቀረም፣ በሦስተኛው ቀን በራሱ በአባቱና በህይወቱ በመንፈስ ቅዱስ በእግዚአብሔርነት ስልጣኑ ሞት እንድል አድርጎ ተነስቷል። መግነዝ ፍቱልኝ መቃብር ከፍቱልኝ ይሲያል። ስለዚህ ምን ማለት ነው? እዚህ ጋር ማለት ነው ያ ምስጢራተ ቤተክርስቲያን፣ ክርስቲያን የተጠመቀው ልጅ ከክርስቶስ ሞትና ትንሣኤ የተባበረ። ስለዚህ አጋጣሚ ዛሬ ቤተ ክርስቲያን የምታጠምቅበት የአገንዳ ወይም ወንዝ የሚሆን ብቻ የምንጠመቅበት ስፍራ ምሳሌነቱ የክርስቶስ የመቃብሩ ምሳሌ ነው። ከዛ በሶስተኛው ሲወጣ ነጭ ልብስ አልብሱት ይላል ፍትሐ ነገሥት ላይ። ለምንድን ነው ክርስቶስም ከሞት ከተነሳ በኋላ ከተመለከትክ በተከታታይነት ለሐዋርያትም ለሴቶቹም ለቶማስም ሲገለጽ ነጭ ልብስ ለብሶ ነው። አንድም ቦታ ላይ ክርስቶስ በጽልመት የተገለጠበት ቦታ የለ ልብድ ነው። ነጭ ልብስ ሲተ እናንተም በጥምቀትና በቁርባን ላይ ስትተባበሩ ነጭ ልብስ የተባለ የዘላለም ሕይወት ታገኛላችሁ። ስለዚህ ከሚስጥራት የቤተ ክርስቲያን ጋር ምን አለው ማለት ነው? ጥልቅ ግንኙነት አለው ማለት ነው። ክርስቶስ ጎኑን ሲወጋ ውሃና ደም ወጥቷል ስንል ከአንድ ምንጭ ያ የፈሰሰበትን ጉድጓድ ዮሐንስ አፈወርቅ ቤተ ክርስቲያን የተወለደችበት ጎን ይለዋል። እና ያም ጎን እኛ ለዘላለም ስንወለድበት የምንኖረው ጎን ነው የሚለው። ቅዱስ ጳውሎስ እናንተ የክርስቶስ ብልቶቹ ናቸው ያለው እኮ በዛ በጥምቀት በኩል እኮ ስንካፈል ነው። እና እነዚህ ሁለቱ የቁርባንና የጥምቀት ምሳሌ ነው እንዳለው፣ ቄርሎስ ዘኢየሩሳሌም ደግሞ ምን ይለዋል ውሃውን? አምነው የሚጠመቁ ወይም በቤተሰቦቻቸው እምነት የሚጠመቁ የጥሙቃን ምሳሌ ነው ይላል። በልጅነት የሚጠመቅ አርፍዶም ለሚመጣ ብቻ የልጅነት ተጠማቂያን ምሳሌ ነው ይላል። ደሙን ደግሞ ሰማዕታት የደም ጥምቀታቸው ምሳሌ ነው ይላል። በጣም የሚደንቀው ቅዱስ ቄርሎስ ዘኢየሩሳሌም ይራቀቅበታል። ቤተ ክርስቲያን ላይ እንደምታውቀው ብዙ አይነት የጥምቀት አፈጻጸም አለ። ለምሳሌ ሰማዕታት ማለት እንዲህ የሰማዕትነት ጥምቀት ማለት ለምሳሌ በአሕዛብነት ያለ በመናፍቅነት ያለ ሆኖ ግን በዚያሽ ቅስፈቱት የክርስቲያኖቹን ትጋት ወንጌል ሲሰበክ ሰምቶ ይሄ ሰው ቢያምንና እጠመቃለሁ ብሎ እየተዘጋጀ ሳለ ግን ሰማዕትነት ቢመጣና ቢሞት እግዚአብሔር አምላክ የልቡን መሻት በሰማዕትነቱ ይፈጽምለታል። ያ ምን ይባላል? የደም ጥምቀት ይባላል። አየ ምክንያቱም ይሄ ሰው መጠመቅ ይፈልጋል፣ ግን ሰማዕትነት ቀደሞ። የጥምቀት ዋና ዓላማ ደግሞ ለትንሣኤውና ለሞቱ ምስክር እንድንሆን አይደለም? ይሄ ሰው በሞቱ ደሙን ጥምቀት ያደረግለታል ይላል ቤተክርስቲያን።